ሰላም ለእናንተ ይሁን፣ የእግዚአብሔር ቤተሰቦች። ሳሙኤል ኃይሉ እባላለሁ። ቄስ ነኝ። አሁን ወደ እናንተ የመጣሁት ከዚህ በፊት የዛሬ ዓመት በ2016 ግንቦት 21 መሪዎች፣ የቤተ ክርስቲያን መሪዎች ተሰባስበው የእግዚአብሔር የልብ ጥያቄ የሆነ ሀገራዊ ንስሐ ጉዳይ ላይ ንስሐ በአገር አቀፍ ደረጃ እንዲገባና ባለፈው ዓመት በአደባባይ ተደርጎ የነበረውን ቀጣይ የሆነ እስከ ፍሬ ድረስ የሚደርስ የንስሐ ጊዜ እንዲኖር አንድ ግብረ ኃይል ተሰይሟል። የዛ የግብረ ኃይሉ ሰብሳቢ ነኝ። ዛሬ ወደ እናንተ መልእክት ይዤ የመጣሁት የቤተ ክርስቲያን መሪዎች በተለያየ መንገድ እየተናገሩ እንዳሉት ከሚያዝያ ስድስት እስከ አስራ አንድ በህማማቱ ሰሞን የአገራዊ ንስሐ የኑዛዜ ሳምንት እንዲሆን የቤተ ክርስቲያን መሪዎች ይወስነዋል። የጸሎት ርዕሱና የጸሎት አቅጣጫውንም ደግሞ ከግብረ ኃይሉ እንደሚገኝ በመግለጫቸው ጠቅሰዋል። ስለዚህ ዛሬ እና በተከታታይ እኔ ብቻ ሳይሆን የግብረ ኃይሉ አባላት በተለያየ መንገድ ወደ እናንተ እየመጡ መልእክት የሚያስተላልፉት አንደኛው ከሚያዝያ ስድስት እስከ 11 ባለው የንስሐ ጊዜ ሁሉ ነገራችንን ወደዚህ አድርገን በዚህ ህማማት ሳምንት የእግዚአብሔር የልብ ጥያቄ የሆነ ለረጅም ጊዜ የንስሐ ግቡ ጥያቄን ምላሽ እንድንሰጥ አደራ ለማለት ምናልባትም፣ በምን ጉዳይ ነው ንስሐ የምንገባው? የጸሎት ርዕሱ ምንድን ነው ለምትሉ ሁሉ በተለያየ የሚዲያ አማራጮች የጸሎት ርዕሱን እናቀርብላችኋለን። በዚህ ስድስት ቀናት ከሚያዝያ ስድስት እስከ አስራ አንድ ባለው ጊዜ ካሁኑ ዝግጅት እንድታደርጉ ቢቻላችሁም ደግሞ በየከተማችሁ በየአካባቢው ሰብሰብ ብሎ በአንድነት ንስሐ የሚገባበት እድልና አማራጭም ቢሆን ግን ከሁሉ በላይ በእያንዳንዱ አጥቢያ ቤተክርስቲያን እነዛን ሳምንት የእግዚአብሔር የልብ ጥያቄ የሆነው እግዚአብሔር ወደ ምድራችን በተደጋጋሚ ሲመጣ የነበረውን መልእክት ምላሽ እንድንሰጥ ይህንን ማስታወቂያ ለመናገር ነው። ሁለተኛው ከሚያዝያ 19 እስከ ግንቦት አስራ ሰባት ባሉት አምስት ሳምንታት ንስሐ በገባንባቸው ጉዳዮች ፍሬ እንድናፈራና በፍሬ እንድንገለጽ የትምህርት ጊዜያቶች በየአጥቢያው ይኖራሉ። የተዘጋጁ የትምህርት ማንዋሎች አሉ። እነሱን በተለያየ መንገድ ማግኘት ይቻላል። በተለያየ ቋንቋ፣ በተለያየ እናንተ በእናንተ አውድ፣ ይህንንም ደግሞ በማስተላለፍ የቤተክርስቲያን አገልጋዮች አብራችሁን እንድትቆሙና ይህንን የእግዚአብሔርን የልብ ጥያቄ የሆነውን ምላሽ እንድንሰጥ ወደ ፍሬ እንድንመጣ ሁላችሁም እንድትሰሩ ለማበረታታት እንፈልጋለን። በመጨረሻ እነዛ አምስት ሳምንታት ካለቁ በኋላ ከግንቦት 19 እስከ ሀያ ባሉት ሶስት ቀናት በየከተማው በያላችሁበት ቦታ በመረጣችሁት ቀን ተገናኝቶ የንስሐውን መዝጊያ ማድረግ በራሳችሁ ቦታ መመረጣችሁት በራሳችሁ አደረጃጀት በካውንስል በህብረት በተለያየ መንገድ በየከተማው ያላችሁ ተገናኝታችሁ አብራችሁ የንሳውን መዝጊያ ካደረጋችሁ በኋላ ወደ አዲስ አበባ የመጨረሻውን የንስሐ መዝጊያ ላይ የሚገኙ ሰዎችን መርጣችሁ እጅጭናችሁ ጸለያችሁ ከግንቦት 25 እስከ 27 የመጨረሻው መዝጊያ በአዲስ አበባ የሁሉም የሀገሪቱ ተወካዮች ወይም መሪዎች የወከሏቸው እጅ ጭነው ጸልየው በቤተክርስቲያን ስልጣን የሚልኳቸው ሰዎች በተገኙበት እንደዚሁ በአዲስ አበባ ላይ የመዝጊያ የንስሐ ጊዜ ይኖራል እና በዚህ መልኩ እየተሰራ ስለሆነ አብራችሁን እንድትሆኑ ለማሳሰብ ነው። እንደነገርኳችሁ ቅድም ከግንቦት 2017 ጀምሮ ይሄ ኮሚቴ ያለማቋረጥ ሲሰራ ነበረ በኢትዮጵያ ውስጥ በምን ጉዳይ ነው ንስሐ የምንገባው ምንድነው የምድራችን ችግር የሚለውን ሲያጠና ሲጸልይ አብሮ ሲሰራ ቆይቶ በቤተክርስቲያን መሪዎች ይሁንታ ይሄ ጊዜ ተወስኗል እና በነዚህ አራት ቀኖች ከሚያዝያ 6 እስከ 11 ባለው ጊዜ ሁላችንም በማኅበረ ምዕመናንና በአጥቢያ ቤተ ክርስቲያኖቻችን የንስሐ ጊዜ እንዲሆን፣ እንደገና ደግሞ ከሚያዝያ 19 እስከ ግንቦት 17 ባሉት አምስት ሳምንታት ንስሐ በገባልበት ጉዳይ የንስሐ ፍሬ ልናፈራበት የምንችሉትን ትምህርቶች ለምዕመናን በማስተማር አገልጋዮች ሁሉ አብራችሁን እንድትሆኑ እንደገና ደግሞ ከግንቦት 19 እስከ ሀያ ባሉት ሶስት ቀናት በተመቻችሁ ጊዜ በተመቻችሁ ሁኔታ ተገናኝታችሁ የአካባቢያችሁን የንስሐ ጊዜ መዝጊያ እንድታደርጉና የሚወከሉ ሰዎችን እንድትለኩ ደግሜ ያሳስባለሁ። እግዚአብሔር ኢትዮጵያን ይባርክ።